ኑኑ ይሄን የምልሽ በጣም ስለምወድሽ ነው። እሺ ቲዬ፣ እያልሽ ሞል አደርጋለሁ። በጣም ጥሩ። ሁሌም ቢሆን መርሳት የሌለብሽ ነገር አለ፣ ከሌሎች ጋር እኩል እንዳሉሽ ሞቃለብሽ። በዛ ላይ ደግሜ እንዳልናገር፣ ከቤሉል ጋር እንዳላይሽ። ዛሬ መታ የነበረችው ልጅ የወደፊት ሚስቱ ናት። እሺ ቲዬ፣ አንቺ አትጨነቂ፣ ምንም የሚያስፈራሽ ነገር የለም። ከሁሉም ሰው እርቀቴን እንጠብቃለሁ። እቃዎቼንም ቢሆን ላይ ያለሁ ደረጃ ይነውቃለሁ። አታስቢ፣ አንድ መሰናክል ፈተው ማለት ነው። ሄለን ጠንከር ብለሽ ወደፊትና ወደፊት ብቻ። ሁሉም ነገር ለአንቺ ብቻ ነው የሚገባው። ኦይ፣ የቤቱና የድርጅቱን ካርታ የት ነው ያስቀመጠው? ፈጣሪ አጽናሽ። እንዴ! ቆይ እንዴት መጣ? አንቺ ጠርተሽ ነው የመጣሁት። ምን ነው እንደማታገኝ ሰው ደነገጥሽ? አይ፣ ኧረ አልደነገጥኩም። ለአጽናናሽ ነው የመጣሁት። በጣም ነው ያዘንኩት። የብቸኝነት ስሜት እየተሰማኝ ነው። ቆይ እንዴት ጨክነህ ለብቻዬ ተውከኝ? ለምን ትሄድ? አይዞሽ በቃ። እሺ እባክህን ይቅር በላይ። አንተን ማስቀየም አልነበረብኝም። ቆይ በቶማስ ሞት ነው ወይስ ከኔ ጋር በመጣላትሽ ነው ያዘንሽው? እኔ ምንም አልገባኝ። ምን ማለት ነው? እሱ ስለሞተ በጣም አዝኛለሁ። ከዛ በላይ ግን አንተን ስላስቀየምኩ በጣም ነው ያዘንኩት። ቴዲ ለአንተ እኮ እንደዚያ አይገባህም። የሆነ ወጥመድ እንዳዘጋጀሽማ፣ አገልጸ ቴዲ ምነው ዝም አልክ? አይዞሽ በቃ

ምን ሆናችሁ ነው? ምን ተፈጥሮ

ውድ የቻናል የተከታታዮች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንደዚሁም ቪዲዮቼን ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ ማለት ነው። እንግዲህ እንግዳ ክፍል ሀያ ሁለት ሀያ ሶስት የቀጣይ ክፍል ሀያ ሶስት እንግዲህ በሀያ ሶስት ምን ተከሰተ? ቀጣይስ እንዴት ይሆናል? የምንለውን አብረን እናያለን ማለት ነው። እንግዲህ ለሄለን ቶሚ እንደሞተ መታችሁ አረጋግጦ ብሎ ስልክ ተደወለላት ማለት ነው። እንግዲህ ሄለንም አይሆንም ምናምን ብላ ቤሉልን ይዛ ሄደሽ ማለት ነው። ከዛ አረጋገጡ። ያው መሞቱ በጣም ነው ያዘንኩት። በተለይ ቤሉል በጣም አሳዝኖኛል ማለት ነው። እንግዲህ በዚህ እያለቀሱ እያለ ሁሉም ሰሞ ማለት ነው። ኤልሹም ኤልሹም እንግዲህ የኑንያት የኑኑን መረጃ ማለት የአገቷት ሰዎች የላኩትን መረጃ በኤች አይ ቪ እንደበከሏት ነበር መልክት የላኩት ማለት ነው። ያንን ወረቀት ከዚህ በፊት ከኑኑ ከኤልሹ ኑኑ ቀምታት ነበር ማለት ነው በጣም የዛን ሰዓት ጥፊው ለራሱ በጣም ደስ ሲል ነበረና ደግማት ቢሆን እያልኩ የነበረን ለራሱ ማለት ነው። ኤልሹ በጣም ስላበዛችው እንግዲህ ያንን መረጃ ከኑኑ ወስዳ፣ ያው ኑኑ በቫይረሱን እንደተጠቃች አየሽ ማለት ነው። እንግዲህ አዶናይም ቬሉልም አይቀርቦሽም ማለት ነው ብላ በጣም ደስ ብሏት፣ በቃ እየጨፈረች ነበር ማለት ነው። ማለት የዚህን ያህል ክፋቷ ቅናቷ በጣም የተጋነነብኝ ለእኔ ማለት ነው። ከዛን እንደዚሁ እያለ መሲም እንግዲህ ያው ተቆልፎባት ነበረ ማንም ማያቅም ነበረ። እኔ እዛ ቤት የሚገርመኝ ነገር ማለት ነው ቤቱ ትልቅ ነው። ኦኬ እንትን ነው ፎቅ ነው እንበልና ው ያው በሀገራችን እንዴት ነው የማይጠያየቁት እስከ እርቧት ፌንት እስከምትናቅል ድረስ የትናት ብለው እናትየዋስ ለምንድ ነው ልጆቿን የማትፈቅደው አይንዬ ማለት ነው። ኑንያትም እንዴት እህቷል እንደገና ደግሞ እንደዚሁም ወንድሟ ማየት ነበረበት ማለት ነው። እንግዲህ ኑኑ ወደ መሲ ክላስ ስትገባ የመሲ ክላስ ዝግ ነው፣ ከፍታ ትገባለች። መሲም እንግዲህ ፌን ትነቅራለች ማለት ነው። በዚሁ አጋጣሚ ግን ኑኑ የቴዲን ፎቶ አየችው ማለት ነው። ስለዚህ ቴዲ ከዚህ በፊት እነ ኑኑን ገጠር እየሄደ ይጠይቃቸው ነበር ማለት ነው። የሆነ ሰዓት ላይ ኑኑ ጋር ተገናኝተው አቃሃለው ስትለው አላቅሽም ብሎ ሸምጥጣት ነበር ማለት ነው። እንግዲህ ኑኑ እዚህ ጋር የተረዳችሁት ጥሩ አይደለም ማለት ነው። ይህት ጓደኛ ስለሆነ ነው እየመጣ ነው ሲጠይቅ የነበረው አለች፣ ግን አሁን ጥሩ አይደለም ቴክስቱንም አነበበችው ማለት ነው። በዚህ አጋጣሚ አዶና ይመጣ ማለት ነው። አዶና የመጣው ለመሲ ውሃ ሰጧት እንደራባት ምናምን ነገረቻት ማለት ነው። እንግዲህ ሁሉም ሰሙ ቶሚ በቃ እነ ቬሉልም ሄለንም አረጋግጠው መጡ ማለት ነው። ያው ጋሽ እንደሞተ ተረጋገጠ ማለት ነው። ይህ እንዳለ ሆኖ ደግሞ ያው ይህ እንዳለ ሆኖ አዱ መታለች። በጣም ነው የተቀዱት። ከአራት ቀን በኋላ ሁሉም በጣም በጣም ነበር ያዘኑት ማለት ነው። በጣም እንደዚሁ እንደገና ደግሞ አዱናይ ሄልን ክላስ የነበረውን የመቅጃውን ወስዶታል ማለት ነው። በዚሁ አጋጣሚ ለቬሉል እትዬን ተከታተላት ብሎ ነገረው። ቬሉልም እንግዲህ ለቬሉልም ያው እትዬ ጥሩ ናት፣ ምንድን ነው በግልጽ አልነገረውም እዛ ቤት ብቻ በግልጽ አይነጋገሩም ማለት ነው። ምክንያቱም አሁን ችግሯን ኑንያት ለእህቷ ብታማክራት በጣም አሪፍ ነበረ። እንደገና ደግሞ ኑንያት ተምራለች አይደለ? እስከተማረች ድረስ የሆነ በራሷ ማረጋገጥ ምንም አይነት ስሜት ካለላት የሆነ በሽታ እኮ የሆነ ስሜት ይሰጣል አይደል? ይሰጣል። ያንን በራሷ ማረጋገጥ አለባት። ፈዛለች ኑንያት ማለት ነው አሁን አዘር ላይ እንዳሉ በዚሁ አጋጣሚ ደግሞ የቬሉል ፍቅረኛ ሄለን ያዘጋጀቻት መጣች ማለት ነው። ያው መጀመሪያ ኤልሹን ሰላም አለቻት ማለት ነው። እንደዚህ ያለ ሄለን ኑንያትን ጠርታ ምግብ የምግብ የምትመገብበትን ሳህንም ሆነ ሌላ ነገር ለይ ያለቻት። እኔ ኑንያት በጣም ነው ያሳዘነችኝ። የሚስኪን አትነቀም እንዲህ ለምን ከሁሉም እንድትገለል አደረገቻት ማለት ነው። ኑንያትም እኮ መለሰችላት፣ በደም እንጂ እኮ በንክኪያ አይተላለፍም ማለቻት። በቃ ቅስሟን ነው የሰበረቻት ማለት ነው። ሄለን ግን ሄለን እዚህ ጋር